መረት መተ የውበረሰብ ውድና የተከበራችሁ ቤተሰብ እንደት ናችሁ? ደግ ዬናችሁ ሰላም ሰላም ብያለሁ። ውድ ቤተሰብ እንደት ናችሁ? ሰላማችሁ ብዝት ብዝዝት ይበል። ዛሬ እንግዲህ በኖላዊ ድራማ መጥቼላችኋለሁ። የጠፋችው ሀሴት ሀና ወይስ እርግብ

እሺ ውድ ቤተሰብ እንዴ ናችሁ? እንደናችሁ ተቀየናችሁልኝ? ተገስቷ አራል ያልተቀባችሁ? እንዴ ያልተቀባችሁም ብሎ ነገር የለም። መቀበት ግድ ይላችኋል። እኔ ቤት ገብቶ ቂቤ የማይቀባ ማንም የለም። አሁን ልጅ እያስተኛሁ ነው። እኔ ከልጅ ጋራ ወደ ኋላ አልሄድም። ኖላዊት የጋሽ ኖላዊ ልጅ ነሽ ል። እሺ ቢራ ቢሮ ራዲ እንዲሁም ስምሽን ስትቀያየሪ፣ እኔ ራዲ እያልኩ ሰርች እያደረኩኝ፣ እስከ ወሎ ድረስ እናንተ ይሰማል፣ ድምጼ ይሰማል። አ አለሁልሽ ፍቅርነት፣ እንዴት ነሽ ልኝ እኔ ወላጋዬ እንዴት ናችሁ? ሁላችሁም እንኳን ሰላም መጣችሁ። ሰላማችሁ ብዝዝት ይበል። ዛሬ እኔም እስኪ ወጉ ድረሰይ ብዬ ማለት ነው የአባባ ኖላዊም ቤተሰብ ይዤ መጥቻለሁኝ ነው እስኪ ኖላዊን የምትከታተሉ ሀና እውነት ትክክለኛ ቤተሰቦቿን እውን ይሆናል? ወይስ ደግሞ ዲኤንኤው አሁንም በተሳሳተ የሚላት ጓደኛ ከፍላት አበላሸዋለች ይመስላችኋል? ዛሬ ልጅሽ የለችም። ታኝታ ይቆይ። ቆይ አስሚያት ክንዴ ላይ ታንኮረፋለች። እሺ ስልኬን ራቅ አርጌ ነው

እንዴት ነው? ከመጥፋቷም እኮ እኔም ራሱ ምርመራው ላይ አሁን ያቺ ጓደኛዋ ያቺ ናት ያቺ ነቀዝ የሆነች የሆነ ሴትዮ አኪድ እነሱ ፈለጉበት ቦታ ላይ ምርመራ ላይ ሊያካሂዱ ይችላሉ ብዬ አስባለሁ። የእኔም ምንትን ነው እሱ ነገር ግን ሀና ቤተሰቦቿን ትክክለኛ ቤተሰቦቿን አግኝታ ብታገኝም ግን ለምንም እንደማትፈልጋቸው ተናግራለች። ቤተሰብነቷን ያኔ ፋሚሊ መሆንን ካልፈለጋችሁ ስትል ነበር። አይተሻት ከሆነ ማለት ነው። ትናንትና ሴትዮ የለችም ነበርና የእኔ ስልክ መቼም ሲከፈት ከቴሌቪዥን ጋር የተያያዘ ነው። ኤም ሃይ ሃይ ሃው አር ዩ። ኤም ም ምንድነው? ቻናል ነው ወይስ ደግሞ ዝም ብሎ ነው? ቲንክዩ። ኤም በዚህ ለምን ትገቢያለሽ? በር እንዴታየለሽ? አፈልጊም ወይ እንደኔ የተደናገረው ማን አለ? አሁንም ሴትዬ ሐኪም ቤት ቢላ ልጅ ነው እንደ ድምጽ የምት ይሰማ ነበር። የሆነ ፒክቸር በቀቀ ነበር። ዝ ቁጭ የምለው እርግጠኛ ነኝ፣ ሀና ልጅ መሆኗ ይታወቃል። ሰዓድ አው ልጅ መሆኗ ግን አባትዬው እኮ በቃ ልጁ እንደሆነች ልቡ የደነገጠው ምናምን ነገር ግን ወይዘሮ የሚላት ሚላት ምን ሆና ነው? እንዲህ አይነት እናቶች አሉ ማለት ነው? ወይ እናቴዋ ግን ስንቶች ናቸው? አሁን ይሄ ድራማ ይሁን እንጂ ስንቶች ናቸው በዚህ ነገር ላይ ከቤተሰቦቻቸው ጠፍተው በምንም ምክንያት ይሁን ይጠፋሉ? አሁን ለምሳሌ እንደ ኤፍራታ በማጣት ልጅዋን ሰው ቤት እንዲያሳድጉላት የጣለች የወይዘሮ ገነት ላይ ማለት ነው። ሀኒ ደግሞ ምንም ሳይቸግራቸው እንግዲህ ጎንደር ለምንድን ነው ሄደው ነው አድላ የጠፋችባት በዛ የተነሳ አስራ ስድስት አመት ሙሉ። በእነዚህ ውስጥ ግን ሌሎቹም አሉ እውነተኛ ታሪክ ሆኖ የሚገኝም አለ። ሱፐር ሃፒ ደግሞ ማነው እናቴ የሚላት? ክርክ አዎ፣ ሚላት ወይዘሮ ሚላት ጓደኛዋን ታምናታለች። ጓደኛዋ ግን ከጀርባዋ ሆና እየወጋቻት እንደሆነ ግን አላወቀችም። ግን ጓደኛ ብላችሁ የምትሉት ሰዎች ምን ያህል እንደሚጎዳችሁም በዚሁም አጋጣሚ እኛ ግን አንዳንድ ነገር ድራማም ስናይ የሆነ ነገር የሚያስለቅስ የሚሆን ምንም ሆን የሚያስለቅስ ስናይ ትምህርቱ ምንድን ነው ብለን ልንገነዘብ ይገባናል። አሁን አይታችሁ እንደሆነ በቃ አብዛኛውን ጊዜ የሷ መገኘት የልጅ ከልጆቿ ጋር መገናኘት ምናምን ምናምን ምናምን አይደለም። እሱ ነገር ሳይሆን ትምህርቱ ምንድን ነው? ያንን ሊያስተምር የተፈለገው ነገር ምንድን ነው? የሰው ልጅ በጓደኛው ሲከዳ በቤተሰቡ ሲከዳ የሆነ ነገር አገኛለሁ ብሎ ያንን ቤተሰብ ለመቀላቀል ሲፈልግ ደግሞ በመሀል መጥቶ የሚመጣበት እንቅፋት ይሄ ሁሉ ነገር እውነት ትምህር- ትልቅ ትምህርት ነው ብዬ አስባለሁኝ። ለምን ብዙ ትምህርቶች አሉ። ከሃይማኖት ጎንም ለጎን ግን ይሄ ደግሞ በምድር ላይ የሚ የሚሰሩ ነገሮች ናቸው። እናት ምንም ቢሆን እናት ናት፣ ግን እንደሚላት ያለው ደግሞ ለሰራተኛ እንደዚህ የማትራራ የራሷ ልጅ ሆና ስታገኛት መጨረሻ ላይ ግን ምን ድን ሆና ነው በቃ ምን ትሆናለች? እንደኔ እንደኔ ግን ጸጸቱ እስከመቼውም ድረስ የማይለቃት ይመስለኛል ሚላት ማለት ነው። እኔ ለተራ ሰራተኛ እኔ ለተራ ምናምን ትሰያለች የምትለው ማለት ነው። ለምን ብዙዎቹም ደግሞ እንደዚህ እንደሚያደርጉ አብዛኛውን ጊዜ ኢትዮጵያ ላይ ያሉ አሰሪዎች ምን እንደሚገጥማቸው አይታወቁም። ነገር ግንሳ የፊት ለፊታቸውን እንደ ሳር እንዳየበሬ ስለሆነ የሚሰሩት በጣም ከባድ ነው እና እኔ አንድ አጋጣሚ ያጋጥመኛል ናዝሬት በነበርኩበት ሰዓት ካጎቴ ጋር ብዙ ነገሮችን አይቻለሁ። ብዙ ነገሮችን ከህፃንነትም ጀምሮ ማለት ነው ግን የራሷን ቤተሰብ ሌሎቹ ዘመዶቿ ሲመጡ ይሄ እኮ ከሌላ ቦታ ያመጣኋት እኮ እንደዚህ እንደዚህ ሰራተኛ ምናምን እያለች ብዙ ነገሮች ስታይ እኔ ባይኔ ስላየሁኝ ያ ነገር ስላጋጠመኝ መጨረሻዋ ግን ያቺ ሴት ገን ያቺ ሰራተኛዋ የነበረችው ጋር ስታሰቃያት የነበረችው ጋራ እሷ እጅ ላይ ወርቃለች ማለት ነው። ሁሉም ነገር ንብረቷ ጠፍቶ ሁሉ ነገር ሆኖ ማለት ነው። የዚህ ታሪክ በጣም ረጅም ነውና፣ ያቺ ግን እሷ ቤት ገብታ ስትሰራ ስታግዛት የነበረችው ዘመዷ ሰራተኛዬ ናት እያላይ ስታንቋሸሻት የነበረችው ለጓደኞቿ፣ ከርቀት ለሚመጡት ዘመድ አዝማዲያን ሁሉ ነገር በቃ ሰራተኛዬ እንደዛ ትሆን እንደዛ ትሆን መድረቅ ነው ምናምን ከጓደኞቿ ጋር የቡና መጠጫ እንዳደረገቻት ነበረ። ግን መጨረሻው ደግሞ አላህ ስብሃነ ተዓላ እሷን ሰው እጅ ላይ እንዲተወድቅ አደረጋትና ባሏንም በሞት በካንሰር በሽታ አጣች። ልጆቿም እንደዚሁ ቤቷ ተሸጠ፣ መኪናዋ ተሸጠ። ከናዝሬት ወጥተው አዲስ አበባ ገቡ። ከዛ በኋላ እንደገና መውደቂያ ስታጣ ክፍለ ሀገርም ሳትጠይቃቸው የነበረችው ቤተሰብ ብትሄድ ማንም ይቀበላት የለም ግን መጨረሻ ላይ ያቺ የቤቷ ሰራተኛ አድርጋ ስትገርዳትና ስታንቋሽሻት የነበረችዋ ዘመዷ ባለቤቱና ጥሩ ባላግብታ ከዛ ሁሉ ነገር ተላቃ የኮንዶሚኒየም ቤት ደርሷት የቤት ባለቤቱና ደስ በሚል ኑሮ እየኖረች ይቺ ግን ሂዳ ይቅርታ ጠይቃ ይቅርታ አድርጊልኝ ብላ እጇ ላይ ወደቀች ማለት ነው። እሷ እያገዘቻት ነበር የሚኖሩት አሁን ምን ላይ እንደሆኑ አላውቅም። እና ያ ውስጡ ግን በጣም ሰፊ ነው እ በዛው አቅራቢያም ስለነበርኩ ብዙ ነገር አይቻሉ ማለት ነው። እና ወይዘሮ የሚላት ደግሞ ነገ ጧት የምትጸጸትበትን ነገር ለልጇ ደም ስትሰጣት ተጨማሪ ደም ያስፈልጋል በሚሉ ሰዓት ምን አለች? ከልጅ የሚበልጥ የለም ብር ነው የምትፈልገው ብላ በብር ይቺ ልጅ አባቷ ስለታመመ አሳዳጊዋ ስለታመመ ያንን መንስኤ በማድረግ ብዙ ነገር የተናገረች በቤት ሥራዋም ላይ ብዙ ነገር ተናገረች። አሁንም ደግሞ ልጅ ነኝ እኔ እውነትን ነው ያዝኩት ብላ ስትል ብዙ ነገር ተናገረች። ግን እንደዚህ እውነተኛ ሆኖ በምድር ላይ ያሉ ሰዎች ሕይወታቸው በኋላ ይቅርታን እንኳ ቢጠይቁ ጸጸት የሚገቡ ሰዎች ብዙዎች አሉ ማለት ነው። ልክ በድራማው ሚላት በምትሰራው አክተርነት ማለት ነው። እሺ፣ ሀሊማ ምናለች? ከባድ ነው። ኤፍራታ እንዴ ሲሆን እንዳታስታውስ ባልሆነች ካላስታወሰች ድራማው ያስጠላል ብላለች። አው፣ ኤፍራታ ይመስለኛል። ገና ከዛ ካጋጠማት አደጋ እስከምትድንና እስከምታጋ እስከምታገግም ድረስ ያው አቶ ያፌት ስራውን ይሰራል ማለት ነው። እነ ትሽነካ ነው። እሺ፣ ዜዶ አመሰግናለሁ። ሚላት ያመነችው የርግብን ፎቶን እና ሁሉንም መረጃ ስታይ ልጄ ናት ብላ አስባለች። አዎ ሚላት እሱን ነገር ነው ያሰበችው። ግን ደግሞ እሱን ነገር ብታይ የተሰረቀ ነው፣ የኔ ታሪክ ተሰርቋል ብላ በምትል ሰዓት እንኳ ቤቴ ልትበጠብጥ ነው፣ አሁንም ገንዘብ ፈልጋ ነው የሚለውን ነገር ማለት አልነበረባትም። ልጆቿ ቢያንስ እንኳ እንደዛ ቆመው ሽንጣቸውን ይዘው እየተከራከሩ መናገር ነበረባቸው። ያኔ እሷም ትንሽ ሊገባት ይገባ ነበረ ነገሩ። አንዳንዴ ሴቶች ያፋቸው ላይ ሞጥሟጣ ሴቶች እኮ አይጣል ናቸው። ይሄው የልጆቹ አባት ጋር ምንም ብትጣላ ከመምጣቱ የተነሳ ኝኝ ስትልበት ነበርና። እሺ እናመሰግናለን። እርግብ እኮ የሐናን ነው የሰረቀችው እኮ ያ የጆሮ ጓደኛ ደለው ገብቶ አንበራቁስ የወሰደባቸው ይሄ ወራዳ እንደው ሐና በን እያስተማሩ እንደው አቶ ኖላዊ ሰርቋቸው ሄደ ታሪካቸውን። እሺ፣ የአሲድ ጓደኛ አላውቅም ነበር መጀመሪያ አላወቅም ነበር። በኋላ ነው የገባት አኬድ አሁንም ይገኛል። እሺ፣ ገባኝ። አመሰግናለሁ። እሺ፣ እውነቱን ቢነግራቸው ወይ ለአባቷ እውነቱን ብትናገር መፍትሄ ታገኝ ነበረ። አይቀርም ለመሰሽ፣ እውነቱን ብትናገር ያ ድራማ በክፍል በክፍል ሲከፋፈል የነበረው እየቆየ አይሄድም ማለት ነው። ሰውም እየጓጓ አይሄድም። በቀባንጭር እንቅጭ ብሎ እውነቱን አውቀን እኛም ሌላውን ድራማ እንሻገራለን። እንደዛ እንዳይሆን ነው ሰዓድዬ ከነገራቸው ድራማው ያልቃል። አዎ ትክክል። የጆሮ ጓደኛ ምስኪን ሚኒሽ እያለ አሁን እሱ እንደው አባባኖላዊ እንደው ስንት ነገር ሆነው ያስቀመጡትን ከሁሉ እኮ ሀና እኮ ራሱ ትረሳለች። አይታችሁትን ከዚህ በፊት ሽንት ቤትም አስቀምጠው ትሄድ ነበር። መስቀሏን እዛም እንዲያትጠይ ይላት ነበር አባቷ። ምስኪን፣ ምን እያልሽ ነው? ሳይለንት ነበርኩ ፈጦሜ። አረ ተይኝ የኔ ጉድ። ምን ያልቃል ብለሽ ምን ያልቃል ብለሽ፣ የአቶ ኖላዊት ቤት አቶ ኖላዊ ጋር ሂጄ የተሰረቀውን ታሪክ እናገራለሁ ብዬ ታይን ታግቼ ነበር። አንቺ ተምልሽ ም የሚላት ጓደኛ ቅናት እኮ ነው። መጀመሪያ እንዳየቻት አውቃታለች። አውቃት አለች ልጇ መሆኗን አው ይች እሷማ መቼም ገንዘቡን ግን አስባችሁታል? የተሰረቀውን ፎቶ ኮልም ብሎ ያ ልጅ እኮ ፎቶውን ስረቅ ተባለ። ፎቶ ሰረቀ፣ ያንን መስቀሉን ሰረቀ። ከዛ በኋላ ወደ የት ሄደ? ለጆሮ ሰጠው ማለት ነው። ለማን ላቶ ኖላዊ መታከሚያ ተብሎ ደግሞ ያሰጠ ያም ልጅኮ ግን ግን ከነሱ ቤት ሰርቆ ለሱ መስጠቱ ምን የሚሉት ነው? ምን ያደርግላቸዋል ብሎ ነው ወይስ ደሞ ምንም ስለማያቅ ሊሆን ይችላል። ፋጡማ ይህሉ ምንድነው ትርጉሙ? ህልሙ ምንድነው ትርጉሙ? የምን ህልም? ሃው የኔ መልካም እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነሽ አውዬ። እንድቀባሽ። ወላይ እንዴት ነሽ? ሌላ እኔ ማማዬ ወላሂ ጠፍቻለሁኝ። እናንተ እየመጣችሁ ትዘይሩኛላችሁ፣ እኔ ግን አሁን በቃ ይሻላ ከዚህ በኋላ የምትሞጣሞጣውም ትንሽ ረገብ ብላለች። ለኬ ሁለት ሰራተኛ ስንሆን እናንተ መከራ ነው የሚያሳዩን። አቤት አሁን ትንሽ ነፍሴ ትንሽ ትንሽ ያኔ ብዙም ሳይሆን ትንሽ ነፍሴ እየዘራች ነው ማለት ነው። ያው የልብ ምቴ ሊነሳ ነበር። ትንሽ ነበር የቀረኝ፣ ትንሽ ወጥቼ ባልተነፈስ ማለት ነው። እኔም አላወቅኩትም። እንዲያው ፍቅርዬ በነፋስ ጀምሯል ብለዋል እ ማን ወለደ ማን አረገ? እና ምን መንገድ ላይ እንዲህ ችክ አድርጌ ይሄ ነው እሺ የኔ ከማ ቆንጥ ይህንነት ቶሎ እንደሚያለቅ ሁሉ እውነትም ቶሎ አይገለጽ። ግን የናያ ፌት ቤትና የኖላዊ እውነታው ቶሎ ብሎ ካልተገለጽ ዝም ብለው እንዲህ አዝራር ሰው አዝራር ሰው የሚያቆሙና የሚጨርሱ ከሆነ ወላሂ በጣም ያስጠላል። ለምን ትምህርት የሚሰጥ መሆን አለባት። አንድ ነገር ሲጀመር ማለት ነው ልክ እንደ እንደና ብርሽ ድራማ ሆኖ ነው የሚቀረው አገባሁሽ ፈታሁሽ ወለጀችብኝ ያን ያዘችብኝ ከዛ መጣች፣ ልጅ እኮ ሰረቀች እንዴ ይሄ ሁሉ ምንም ትምህርት የሌለ ሆኖ ነው የሚቀረው ማለት ነው። ግዴታ ወንጀለኞች መያዝ አለባቸው። እውነታው መውጣት አለበት። እንዴ ምንም ኢትዮጵያ ላይ እፍንፍን ፍን ቢደረግም እውነት እኮ ትመነምናለች እንጂ አትቀረም። እነዚህ ግን ድራማውን ዝም ብሎ የሚያቆሙት ከሆነ ይሄ ለሰው ልጅ ትምህርት ይሰጣል። እነሱም ደግሞ ግምገማ ይደረግባቸዋል። እሽ ገባኝ፣ የኔ እናት። አረ እንዴት ነው አልቀባም እኮ ብሎ ቢ ብሎ ነው ልቀባሽ ብዬ እኔ የምለው እንደዚህ የነትም ቃል ጥሩ ነበረ። እኔ አንድም አለይዝም፣ የኔ ውድ። አረ እንደው ዝመብለ እንደው ጠጋ ስንል ነው እንጃንቺ። እየሱስ ልክ ነሽ

ልጅ በልጅነት ዱብ ዱብ እያደረጋችሁ ልክስ እንዴ 10 አመት አስራ አምስት አመት ያላስቆጠረ መቼ ማረብ አገር የለም። አንድ ልጅ ወልዳችሁ ብመጡ አስባችሁት፣ በኋላ ልውለድ ወገቤን አሞኛል ማማጥ አልችልም አትሉም። በቃ አንድ ጊዜ ከወለዳችሁ ወለዳችሁ። ለምን አንድ ልጅ አይሆንም? እኔ አሁን እነ ባንቺዬን ስንት ነው እየመከርኩ ያለሁት ግን አይሰሙም። ዬ ኧረ እኔም ናፍቀሽኛል። ቀና በል ቀና አለ ወዲያ እጅ ትክክል እና እጅግ አርጌ አመሰግናለሁ የኔ ወዳጆች። ድራማውም እውነት እናስመስሎ የመጣው ድራማ ሁሉ እውነት እንደሆነ በአንዳንድ አሰሪዎች ላይ የምናየው ነገር ስለሆነ እንግዲህ ሁላችንም እንረዳዋለን ብለን እናስባለን። እንደዛ ነው ላችኋል። ወሬ ያለቀ እንግዲህ ወሬ ያምጡልኝ። ልቤና መኑ ደራማ ግን የለም ጦዬ አው እንዴ የእነሱ እኮ እየበለጠ አሁን ቁም ነገር የያዙት እነ እንትና እነ እነ ልዑል በሞት እና በሕይወት መካከል ሆነው ነው የሚሰሩት። ነገር ግን እይታቸው እንደዛም አይደለም። መቼም እቺ ዱንያ ስለሆነች ይቺ ምድር አሳሳች ናት እንዳለችውም እህቴ ኡስታዞቻችንን አንከታተል፣ ምን አንከታተል ነገሩ ይሄ በስንት ቀን አንድ ቀን ስለሚለቀ እኔ እኔኮ አልፌ አልፌ ነው? አሁን ከስምንት ቀን በኋላ ትናንትና አየሁት የዚህን ማለት ነው የመጀመሪያውን ስላየሁት ግን መጨረሻው ያው መተንተኑ አያቅትም ብዬ ነው አይታየውም እኔም ተውኩት አው አይታይም እውነት ለምን እንደማይታይ ያላቅም ስብሀን አላ እውነትን ይዘው ለሚጓዙ ሰዎች ግን እይታ እያገኙ አይደለም ምድር እንደዚህ ናት። ውሸት እየዘራች እያበቀለች፣ እውነት እየመነመነች፣ ገና አቡቃየዋ ብቅ እያለች ነው። ግን መጨረሻው ደግሞ እውነት ነው የሚበቅለው ማለት ነው። ይህን ያህል ካወቅሽ ቪዲዮ ስሪ። ቪዲዮ ፒክቸር፣ እንትን አትበይ ተብያለሁ። ከላይ ፒክቸሩን አሁን ከዚህም ስወጣ አነሳለሁ። ፒክቸር አንሺ ተብያለሁ። ቻናሌ ጥሩ አይደለም። እነሱን ደግሞ እንትናቸውን ግዴታ ካላዩ አይገቡም። ሰው አረ ምን ማግባት፣ ቁም የቀረሁልሽ እ? ሲስተርሽ አግብታ ነገ ጠዋት ወልዴ አክስቴ ስትባይ ይቆጭሻል። ግቢና ግቢ። የሚወለዱትም ሴቶች ናቸው፣ ነገር ወንዱም ብዙም እየተወለዱም አይደለም። ስለዚህ ያሉትን ወንዶች ተቀዳድሞ ማግባት ነው የነገርኳቸው። ሴቶች አትመልሱ፣ ባል ከመጣላችሁ አትመልሱ፣ ሀቂቀትን። ለምን መሰላችሁ? ትዳር ያላክ ስጦታ ነው። አብሮ መኖርም ያ በቃ እሱ የቀደረው ነው። ሞትስ ሳላ አይደለ ባትኖር እንኳን ልጆቻችሁ ልጅ በቃ ከገባችሁ ግን ቆይ አሁን ላፋችን፣ አሁን ዱባይ ሂደን ባህር ሳንሄድ፣ አሁን እንትና ሳንሄድ ሳይሆን አግብታችሁ ውልድ እንደ ገና ቆንዳ ላይ ያለን ምንም ነገር ሳናቅ ይሄው በመውለዳችን ከኛ በላይ እንዲህ አቀርቅረው ነው የሚያዩን። ልጅ መስውድ ማለት ነው። ስለዚህ አሁን ኩራቶቻችን እነሱ ናቸው። እና ታው አግቡ ነው ምለው እህቶቼን ግን የምመክረው አግቡ ነው። ገባኝ። ለምንድን ነው ግን? ማልቀባሽም ቢያለኝ እኮ ይታያቸዋል። ምን ሲሆን ነው እንደዚህ የሚሆነው? ሶስት ነጠብጣቡ ደግሞ የለም አንቺ ጋር አ ወላሂ እንትና እነዚህ የሰውን ልጅ ህይወት ለመታደግ የሚጥሩ እነሱ በጣም የእነሱ ለየት ያለ ነው። እኔ ማንኛቸውንም ይሄ ከህይወትና ከመኖር ጋር ሆኖ የሚሰሩትን እነሱን እኔ አያቸዋለሁ። ለምን ማንኛቸውም በቃ እምቢ አለኝ። ወላሂ ለምንድን ነው ግን ቆይ ኮሜንት ስታስቀምጪልኝ በኮሜንቱ ቀባሻለሁ ማለት ነው። ከዛ በኋላ እኔ ቤት በምትመጭ ሰዓት አያስቸግረኝም። እኔማ እየሰራሁባቸው እያየኋቸውም ነው። በተለይ ነስራዬን ስጋዩ በዛ አው አሁንማ ኤልሳም በራሷ ቤተሰቦች ታግታበታለች። ነገሩ አልታገተችም ነው ያሉት የተያዙት ልጆች አይደለም። እኔ በፊት በፊት እኮ ድራማ እየመሰለኝ ወደኋላ ወደኋላ ሸሽ ነበረ፣ ግን በብዙ ባለሀብቶችና በብዙ ትልልቅ ሚዲያዎች ላይ እየተመሰከረላቸው ነው። ምንም እይታ ባይኖራቸውም ነገ ጧት ግን እውነታው ሲያውቀው ህዝቡ ወደ እነሱ ጋር ይቀለበጣል። የጨነቃቸው ሁሉ የአዲስ አበባ ሰው ዘዛሬ ለሚሄዱት እነሱ እንትና ይሄ አጎቷ አይደለ አባቷ ህመምተኛ መሰለኝ፣ ያው በንደት የሚሆን በምን እና እሷን የሚከታተሉት እኮ እንትን እያሉ አግኝተዋታል። አሁን እዛ ቦታ ላይ ዛሬ ነው ነገ ምናምን ከለቀቀ ያለችበት ቦታ ይታወቃል ማለት ነው። ምንም አልሆነች? ዘሙያሌ እኔ ዘሙያሌ፣ አብሽሬ አብሽሬ እኔ አትጻፉም፣ ምንም አታድርጉ። ለምን እኔ በራሴ ስለማቀው ማለት ነው። አሁን ሴትዮ ከመጣኝ በአፉ ግልብጥ አርጌ ቁጭ አደርገውና አ አለው የሚል እየጻፉኝ ነው የሚሄደው ማለት ነው። ምንም ማድረግ አንችልም፣ እንግዲህ ኑሮን ለማሸነፍ የዕለት ህስ ትንፋሳችንን ለመዝጋት ስንል ስለሆነ እኔ በማንም እንትን አልልም፣ ግን ሸርቱልኝ። እኔ እየሸረትኩላችሁ ነው። ሸርቱ በመስዑድ እሸርትላችኋለሁ በልጅ መሱ ማለት ነው እና ውድ ቤተሰቦች፣ የምወዳችሁ፣ የማከብራችሁ እስካሁን ድረስ አብራችሁ ለነበራችሁ ለምታበረታቱኝ፣ ላይክ ሼር ለምታደርጉልኝ፣ ሐሳብ አስተያየታችሁን ለምትሰጡኝ በሙሉ ለማትሰጡኝ ማለት ነው እጅግ እጅግ ጋር ያመሰግናለሁ። ክብር በሉልኝ። አላህ ሀገራችንን ሰላም ያደርግልን። በዓለም ላይ የሚታየውም የሰው ጭፍጭፋ፣ የሰው እንግልት ሰው ልጅ ላይ የሚያርፈው መሳሪያ በሙሉ በቃ ብሎ አላህ ወደ ሰላም ሁሉንም ያረጋጋው፣ በቃ በቃ ይበለን ሁላችንም ማለት ነው። እና በዱዓ አትርሶ። እንደዚህም ስንል ደግሞ ሁላችንም የየራሳችን ሃይማኖት አለን፣ ሰዓት ልንሰጠው ይገባናል እንጂም 24 ሰዓት ኦንላይን ላይ ብንሆንም ከቁርአንና ከሀዲስ። ከዚ ከዚህ ልንወገድ አይገባንም። ሁላችንም መርሳት የሌለብን ነገር አለ። ለምን ይሄንን ስልክ ትተነው ይሄንን የምንለብሰውን ትተነው ተተነው ይሄንን የምናወራውን ነገር ሁሉ ነገር የሚቀረው የማይቀርበት ጉዞ ስላለ የዛኛውን ቤታችንንም ግዴታ ጎን ለጎን ይሄ ደግሞ ምድራዊያው እንግዲህ ዱንያ ነገር ስለሆነ ያንን እናሸንፋለን ስበብ ቢሆን እየተባለ ነው ግን፣ ቢሆንም ደግሞ የማይሆን ነገር ውስጥም ብንገባ አላህ ደግሞ ወደ ኸይሩ ነገር ወደ ቀጥተኛው ነገር ወደ ጥሩ ነገር ይምራል። ሁላችሁም በዱዓ በርቱ፣ በዱዓ እንበርታ። እወዳችኋለሁኝ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።